ሰባቱ የመስቀል ላይ ጩኸቶች። ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁዳውያን በይሁዳ አማካይነት ተላልፎ ከተሰጠበት ሐሙስ ምሽት ጊዜ ጀምሮ ብዙ መከራ ሥቃይ አይቷል። ተፍተውበታል፣ ሰድበውታል፣ ተፍተውበታል። ብዙ መከራና ስቃይ አድርሰውበታል። ይህም ይሆን ዘንድ የእሱ ፈቃድ ነውና ሆነ። ታዲያ በዚህ ጊዜ በዕለት አርብ ይሰቅሉት ዘንድ ከጲላጦስ አደባባይ እስከ ቀራንዮ ድረስ በመስቀል አሸክመው እያንገላጡ፣ እያፌዙ፣ እየተፉበት የተለያየ ጽዋተ መከራ እያጸኑበት ወስደውታል። በመስቀል ላይም በሁለቱ ወንበዴዎች መካከል እንደ ወንበዴ ከተሰቀለባት ሰዓት ጀምሮ የተናገረባቸው ቃላት ቅድስት ቤተ ክርስቲያን ሰባቱ የመስቀል ላይ ጩኸቶች ወይም ሰባቱ አጽርሐ መስቀል በማለት ታስባቸዋለች። እነዚህ ሰባቱ አጽርሐ መስቀል የሚባሉት የመጀመሪያው ኤሉሄ ኤሉሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውኸኝ የሚለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ በዘጠኝ ሰዓት የተናገረው ቃል እንደሆነ በወንጌል ተጽፎ እናገኘዋለን። በዘጠኝ ሰዓትም ጌታችን ኢየሱስ ክርስቶስ ኤሉሄ ኤሉሄ ላማ ሰበብታኒ ብሎ በታላቅ ቃል ጮኸ። ይኸውም አምላኬ አምላኬ ለምን ተውከኝ ማለት ሲሆን፣ በአካባቢው በዛው የቆሙት ጭፍራዎቹ ደግሞ ይህን ሲል በሰሙ ጊዜ ይህስ ኤልያስን ይጠራልን አሉ። ማቴዎስ 27 ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ የተናገረበት መሠረታዊ ነገር ግን ይችን የድህነት ቀን ከአምስት ሺህ አምስት መቶ ዘመን በኋላ ያለችውን ዕለት አረብ በተስፋ ይጠብቅ የነበረው አዳም ምን ወክሎ እንደሆነ አበው ያስረዳሉ። ማቴዎስ 23። የአንድምታ ትርጓሜው ይህን ያስረዳል። በመሆኑም አምላኬ አምላኬ ያለው በአዳም ተጋብቶ እንደሆነ መገንዘብ ያስፈልጋል። እንዲሁም አምላኬ አምላኬ ያለው ሰውነቱን ሲገልጥ ነው። ይህም ፍጹም አምላክነቱና ፍጹም ሰውነቱን ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን እናምናለንና ሁለተኛው፣ ዛሬ በገነት ከኔ ጋር ትሆናለህ ያለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደል ሳይኖርበት እንደ በደለኛ ተቆጥሮ በሁለት ወንበዴዎች መካከል ተሰቀለ። እነዚህ ሁለት ወንበዴዎች በግራና በቀኝ የተሰቀሉ ሲሆን ይህ ዛሬ በገነት ከእኔ ጋር ትሆናለህ ብሎ እንዲናገር ካደረጉት ነገር አንዱ በስተግራ በኩል ያለው ወይም የሲኦል አምሳል ተብሎ የሚነገረው አምላካችን ፈጣሪያችን ኃይለ ቃል በመናገሩ እንዲሁም ደግሞ በስተቀኝ በኩል ያለው የገነት አምሳል ተብሎ የሚታወቀው እሱ ደግሞ እንዴት አምላካችን እንዴት እናገራለህ? እኛስ በስራችን ነው፣ እሱ ግን ምንም የማያውቅ ነው ብሎ በመናገሩና ይህን ቃል ከተናገረም በኋላ መልሶ ለመድኃኒታችን ኢየሱስ ክርስቶስ እባካ አስበኝ ብሎ በመናገሩ ፈጣሪያችንም ዛሬ በገነት ከእኔ ጋር ትሆናለህ ብሎ ቃል የገባለት ነው። ከእነርሱ ጋርም ሁለቱ ወንበዴዎቹን አንዱን በቀኙ አንዱን በግራው ሰቀሉት ይላል መጽሐፉ። ከአመፀኞች ጋር ተቆጠር ያለውም ይፈጸም ዘንድ ነው፣ ይህም ተፈጸመ። ማርቆስ 15 ላይ ይህ ይነገራል። በግራ በኩል ያለው በቀኝ በኩል የተሰቀለው ወንበዴ ጌታችን አቤቱ በመንግሥት በመጣ ጊዜ አስበኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዛሬ በገነት ከእኔ ጋር ትሆናለህ። ይህንም እንዳለው ሁሉም ይህ ሰዓት ባለፈ ጊዜ የመጀመሪያው ገነት የገባው ይህ ወንበዴ መሆኑ ይታወቃል። ሶስተኛው ሦስተኛው አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሏል። ያን ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ድምፁን ከፍ አድርጎ አባት ሆይ ነፍሴ በአንተ እጅ አደራ እሰጣለሁ ብሎ ጮኸ። ይህንም ብሎ ነፍሱን ሰጠ ይላል ሉቃስ ሃያ ሶስት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ አባት ሆይ ነፍሴ በእጄ አደራ እሰጣለሁ በማለት የተናገረው ቃል የተሰቀለው እርሱ እግዚአብሔር ወልድ እንደሆነና የአባሪ ልጁ እንደሆነ ያሳየናል። አራተኛው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ይላል። እዚህ ላይ ምንም በደል ሳይኖርበት አይሁድ በክፋት ተነሳስተው መከራ አጸኑበት። ያን ሁሉ የግፍ ግፍ በጭካኔ የተሞላ መከራ ሲያደርሱበት ልባቸውን ዲያብሎስ ስላደነዘዘው የሚራራ ልብ አጡ። አምላካችንም እሱ ተሰቅሎ ሕዝቡ በሱ በመሰቀሉ እየጮሁ እየተደሰቱ ሲያይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ህዝቡ ተሰቅሎ ሲወጡ ደስ አላቸው። የደስታ ጩኸትን ሲያሰሙ ባያቸው ጊዜ ቸሩ አምላካችን አዘነላቸው እንዲህም አለ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ሉቃስ 23 አምላካችን መሐሪ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በደለኞች ይቅርታን ያገኙ ዘንድ ይቅር በላቸው አለ። ልመናቸውንም ያቀረበው ወደ ባሕሪ አባቱ ነው። ከባሕሪ አባቱ ጋር ደግሞ በባህሪ በህልውና በአገዛዝ በፈቃድ አንድ ናቸው። እንዲሁም የሰውን ባህሪ ባህሪ አድርጎ ፍጹም ሰው እንደሆነ ሲያስረዳ ነው። ይህም በደለኞችን ከራስ ጋር ያስታረቅበት የፍቅር ድምፅ ነው። አባት ሆይ የሚያደርጉትን አያውቁምና ይቅርበላቸው ማለቱ አባት ሆይ ብሎ የባህሪ ልጅነቱ ከመግለጹ በተጨማሪ ይቅርበላቸው ማለቱ ጠላትን ይቅር ማለት የእግዚአብሔር የባህሪ ልጅ የመሆኑ አንዱ ማሳያ ነው። ምክንያቱም ጠላቶቻቸውን ውደዱ ብሎ ያስተማረ እርሱ ብቻ ነውና። አራተኛ አምስተኛ፣ እነሆ ልጅሽ፤ እናትህ እነኋት አለ። ጌታችን መድኃኒታችን ኢየሱስን እናቱን የሚወድና የሚወደውን ደቀ መዝሙሩን ቆሞ ባያቸው ጊዜ ይላል እዚህ ላይ ሴታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ድንግል ማርያም በሰዓቱ አልነበረችም። ሕዝቡ እጅግ በጣም ትልቅና ሰፊ ስለነበር ከጲላጦስ አደባባይ ወደ ቀራኒው ሲወርዱት እሷ ከሕዝቡ ጋር ወዮ ልጅ ወዴት የደያለች ፍለጋ ነበር። አንዱ ስቅለውታል ይላታል፣ አንዱ ገለውታል ይላታል። በዚህ ጊዜ ከሕዝቡ ጋር ኋላ ቀፍታ ነበር ከተሰቀለ በኋላ በመስቀሉ ላይ ሆኖ እናቱን ፈለጋት። ለሚወደው ደቀ መዝሙሩም እናቴን ጥራልኝ አለ። ደቀ መዛሙርቱም ዮሐንስ ነጎድጓድ ካለችበት ሂዶ ፈልጎ አመጣትና ልጅሽ ተሰቅሏል ብሎ ነገራት፣ ወደፊትም አቀረባት። በዚህ ጊዜ ሁሉም ቆሞ ባያቸው ጊዜ እናቱን እንቺ እንቺ ሆይ እነሆ ልጅሽ አላት። እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙር እናትህ እነኋት አለው። በዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። ዮሐንስ 19 ደቀ መዝሙሩ ተብሎ የተጠቀሰው ጌታችን የወዶ የነበረ ቅዱስ ዮሐንስ ወንጌላዊ ነው። ይህንም የጻፈው እርሱ ነው። ዮሐንስ 21 ቅዱስ ዮሐንስ ከ12 ደቀ መዛሙርቱ አንዱ ቢሆንም ሐሙስ ማታ እረኛው ሲያዝ ከተበተኑት በጎቹ ጋር አብሮ አልሸሽም። ከዚያችን በአስጨናቂዋ ሰዓት ከጌታችን ጋር እስከ እግረ መስቀሉ ተጓዘ። የክርስቶስ ፍቅር ፍርሃቱን ሁሉ አርቆለት የአይሁዳን ቁጣና ዛቻ ሳይፈራ ጸንቶ በመቆሙ እናታችን ቅድስት ድንግል ማርያም ለእኛ ሁሉ እርሱ በኩል ተሰጠችን። እናታችን ድንግል ቅድስተ ማርያም ሁልጊዜም ቢሆን በግረ መስቀሉ ስር ለሚገኙ ልባቸው ቀራንዮን ለሚያስብ ሁሉ እናት እንድትሆን እነርሱም ልጆቿ እንዲሆኑ በቅዱስ ዮሐንስ በኩል ተሰጥታናለች። በመሆኑም እነሆ ልጅሽ፣ እነሆ እናትህ የሚለው የመስቀሉ ቃል በመስቀል ላይ የተከፈለልን ዋጋ አስበን በእርሱ አምነን በምግባር ታንጸን እንደ ፈቃዱ በምንኖር በክርስቲያኖች ለደህንነታችን ምክንያት በሆነች በእመ አምላክ በቅድስት ድንግል ማርያም መካከል የእርሷ እናትነት የእኛ ልጅነት የተመሰረተበት የፍቅር ቃል ነው። ስድስተኛ፣ ተጠማሁ። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ እንደተፈጸመ ባየ ጊዜ የመጽሐፉ ቃል ይፈጸም ዘንድ ተጠማ አለ። ውሆችን በእፍኞ የሰፈረ የባህር አሸዋን የቆጠረ ውሆችንም ጠርቶ በምድር ፊት ላይ የሚያፈሳቸው የባህር ጥልቀትንና ዳርቻን የወሰነ የኤርትራን ባህር እንደ ግርግዳ ያቆመ አምላክ ተጠማሁ ብሎ ጮኸ። ኢሳያስ አርባ አስራ ሁለት አሞስ ዘጠኝ የተጠማ ወደ እኔ ምጣና ይጠጣ፣ በእኔም የሚያምን መጽሐፍ እንደተነገረ የሕይወት ውሃ ምንጭ ከሆዱ ይፈልቃል፣ ዮሐንስ ሰባት በማለት እርሱ የሕይወት ውሃ እንደሆነ ተናገረ። አምላክ ሲሆን ተጠማው ብሎ መጭሁ ስለምንድን ነው ብለን የቅድስት መጽሐፍትን ስንመረምር አንደኛ የመከራውን ጽናት ከሚነግረው በላይ ነክራውን እንዳልጸምበት የሚያሳይ ሲሆን በሁለተኛ ደረጃ ደግሞ እርሱ የተጠማው የሰውን መዳን ነው። ሌላው ደግሞ በዚያን ወቅት እንኳ ከክፉ ሥራው ተመልሶ የሚጸጸት የሚራራ ንስሐ የሚገባ ሰው በማጣቱ መድኃኒት እርሱ ቀርቦ ሳለ የሰው ልጅ ባለማስተዋሉ ወደ እርሱ በፍቅር ባለመቅረቡና ባለመመለሱ ተጠመኋለ ይላሉ። ሰባተኛ፣ ሁሉ ተፈጸመ። ጌታችን መድኃኒታችን ኢየሱስም ሆምጣጤውን ቀምሶ ሁሉ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን ሰጠ። ዮሐንስ 19 ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀሉ ላይ ሳለ ተፈጸመ ብሎ መናገሩ ብዙ ትርጉም ያለው ቃል ነው። እነርሱም በነቢያ ስለ እኔ የተነገረውን ትንቢት፣ የተመሰለው ምሳሌ፣ በቅዱሳን አበው የተቆጠረው ሱባኤ ጊዜው ደርሶ የአዳም ተስፋ ተፈጸመ። የሰው ልጅ በዲያብሎስ አገዛዝና በሞትና በጨለማ ሥልጣን በአጋንንት ወጥመድ ታስሮ የሚኖርበት የፍዳ ዘመን አለቀ፣ ተፈጸመ። በእግዚአብሔርና በሰው በመላእክትና በሰው በሰማይና በምድር መካከል ቆሞ የነበረው የጥል ግርግዳ ፈረሰ። የተጻፈው ዕዳ ጽሕፈት ተደመሰሰ። የሰው ልጅ ዕዳ በደል ተከፈለ። በአምላክ የቤዛነት ስራ ሁሉ ተፈጸመ ማለት ነው። እነዚህ ከአንድ እስከ ሰባት የጥቅስ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ መራራውን መከራ እየተቀበለ በተናገራቸው የመጨረሻ ቃላቶች ናቸው። ወደዚህ ዓለም ሰው ሆኖ የመጣበትን ዓላማ አከናውኖ ሲጨርስ በመጨረሻ ተፈጸመ ሁሉ በማለት ነፍሱን ከስጋው ለየ። በአካለ ነፍስ ወደ ሲኦል ወርዶም በሲኦል ባርነት ለነበሩ አዳምና ልጆቹ ነፃነትን ሰበከላቸው። በአካለ ስጋ ደግሞ ወደ መቃብር ወርዶ ሙስና መቃብርን አጠፋልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት